ጦርነት በዘመናችን በሙሉ ፌስ እንድናደርገው ሁልጊዜ በእግዚአብሔር ልጆች ላይ የሚከፈት ጉዳይ ነው። ብዙ ጊዜ እንላለን ከዚህ መድረክ ላይ ከጦርነት ማረፍ ሳይሆን በጦርነት ውስጥ ማረፍ መልመድ አለብን። ይሄንን ስላወቀ የሚበላውን የሚያጠፋውን የሚያጭደውን የጠላትን አሰራር በሙሉ ሪቨርስ ለማድረግ የመጀመሪያ ነገር ያደረገው ምንድን ነው? የእግዚአብሔርን ነገር ኢንስቴት አደረገ፣ መልሶ አመጣ። ክብር ለኢየሱስ። ይሆ ይኸውላችሁ፣ በመጀመሪያው ዓመት በሉ ቀጥሎ በመጀመሪያው ወር ይሄ ሰው ያደረገው ነገር ምንድ ነው? ሪስቶርን ያደረገው ሕዝቅያስ ዝግጅቱን በሙሉ አደረገ። እግዚአብሔር የተባረከውን እንደዚህ አይነት ትጉሶ ያስፈልጋል ዝግጅቱን ሁሉ አደረገ። ማድረግም አለብን። እግዚአብሔር ግን በአንድ መላክ በዘጸአት ምዕራፍ 15 ቁጥር ሶስትን እናነብና ከዛ በኋላ ወደ ሁለተኛ ዜና ምዕራፍ ሰላሳ ሁለት ላይ እንሄዳለን። ዘጸአት ምዕራፍ 15 ቁጥር ሶስት እስራኤል ልጆች ይህንን መዝሙር ካሻገራቸው በኋላ ቀይ ባህርን ሲዘምሩ የነበረው ነው። ቁጥር ሶስትን ነው አሁን ግን የምፈልገው፣ እግዚአብሔር ተዋጊ ነው፣ ስሙ እግዚአብሔር ነው። አሜን፣ አሜን! እግዚአብሔር አረ በሉታ። ስሙም እግዚአብሔር ነው። እግዚአብሔር ምንድን ነው? ስሙም ሲጮክ በሉ እና አውጁት። እግዚአብሔር ስሙም እግዚአብሔር ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ሃሌሉያ! እግዚአብሔር ተዋጊ ነው ነው ዛሬ መልእክቱ። ሊዋጋልን ወጥቷል። እግዚአብሔር አረ አሜን። የነበው ታሪክ የህዝቅያስ ንጉሱ፣ ህዝቅያስ የተባለ የእሱን ታሪክ ነው። ህዝቅያስ አሁን የምነግራችሁ መልእክት ትርጉም እንዲሰጣችሁ የህዝቅያስን አነሳስ ማሰብ ጥሩ ነው። የህዝቅያስን አነሳስ ለመረዳት ያክል ከእሱ በፊት የነበረው አባቱ አካዝ ምን እንደነበረ አንድ የምዕራፍ 28 ላይ ወደኋላ ክፈቱና ከቁጥር 22 ጀምሮ ሁለተኛ ዜና ምዕራፍ 28 ቁጥር 22 ይህንም ይህም ንጉስ አካዝ በተጨነቀ ጊዜ እግዚአብሔርን መበደል አበዛ። ለሞቱትም ለደማስቆ አማልክት ለመቱትም ለደማስቆ አማልክት የሶርያን ነገስታት አማልክት ረድተዋቸዋልና እኔን ይረዱ ዘንድ ሰዋላቸዋለሁ ብሎ ሰዋላቸው። ነገር ግን ለእርሱና ለእስራኤል ሁሉ እንቅፋቶ ነው። አካዝም የእስራኤልን ቤት እቃዎች ሁሉ ወስዶ ሰባበራቸው ይላል። አይገርማም? አባቱ አካዝ ያደረገው የእግዚአብሔርንም ቤት ደጅ ቆለፈ። በኢየሩሳሌምም ማዕዘን ሁሉ መሰዊያ ሰራ። በይሁዳም ከተሞች ሁሉ ለሌሎች አማልክት ያጥን ዘንድ የኮረብታ መስገጃዎችን አሰራ። የአባቶቹንም አምላክ እግዚአብሔርን አስቆጣ። የቀረው ነገርና ስራው ሁሉ የፊተኛውና የኋለኛው እነሆ በይሁዳና በእስራኤል ነገስታት መጽሐፍ ተጽፎዋል፣ ብሎ ስለ አካዝ ሲናገር ከባድ የሆነ አባት ነው ለህዝቅያስ የነበረው። ህዝቅያስ ደግሞ በሚነግስበት ጊዜ ምዕራፍ 29 ላይ አሁን የምነግራችሁን ታሪክ ማግኘት ትችላላችሁ። ህዝቅያስ ደግሞ ሲነግስ አባቱን በ25 ዓመቱ ነው የነገሰው እሱም በ25 ዓመቱ ነው የነገሰው። አባቱ 16 ዓመት ብቻ ነው የገዛው እና ከዛ በኋላ ያው ይሄ ታሪክ ሆነ። እግዚአብሔር ላይ የተነሳ የእግዚአብሔርን ቤት በጣም የናቀ የዘጋ ያፈረሰ ሰው ነው። እና እንግዲህ ህዝቅያስ ሲነሳ ያደረገውን ደግሞ ነገር ቶሎ ብለን ላሳያችሁ። 29 ላይ ባክግራውንዱን አይተን ቶሎ ወደ መልእክት ይሄዳል። እንደዚህ ይላል ህዝቅያስም፣ ይላል ምዕራፍ 29 ቁጥር 1 እዛው ሁለተኛ ዜና። ህዝቅያስም የ25 ዓመት ጎልማሳ በነበረ ጊዜ መንገስ ጀመረ። በኢየሩሳሌም 29 ዓመት ነገሰ። እናቱም የዘካርያስ ልጅ አቡ ትባል ነበር። አባቱም ዳዊት እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገር አደረገ። በነገሰም በመጀመሪያው አመት ተመልከቱ በመጀመሪያው ወር የእግዚአብሔርን ቤት ደጆች ከፈተ አደሳቸውም፣ ይላል። በመጀመሪያው ዓመት በመጀመሪያው ወር ሲነግስ፣ ደ ፈርስቲንግ ንጉሱ ተነስቶ ያደረገው ነገር ምንድን ነው? የተዘጋውን የእግዚአብሔርን ቤት ከፈተ፣ የፈረሰውን የእግዚአብሔርን ቤት አደሰ፣ የቀረውን ሥርዓት ሁሉ መለሰ። በዚያ ጊዜ ታላቅ የፋሲካ በዓል የተከበረበት ጊዜ ነበረ። ሚገርም የሆነ ሬስቶሬሽን በእግዚአብሔር ቤት ላይ ያከናወነ ሰው ነው። ስለዚህ ስለ ህዝቅያስ ታሪክ ዲቴይል ሄዳችሁ ምራፎቹን በሙሉ ብታነቧቸው ከእሱ በፊት የነበረውን የአባቱን አመፅ፣ የአባቱን ክፋት፣ የአባቱን ከእግዚአብሔር ጋር መጋጨት በሙሉ ሪቨርስ ያደረገ ሰው እግዚአብሔር እንደዚህ ሪቨርስ የምታደርጉ ሰዎች በዘመናቸው ያደርጋቸው ክብር ላይ ኢየሱስ ሲሆን ታሪክን በሙሉ ነው ሲገለብጥ የምናየው። በጣም የሚያስደንቀኝ ነገር መጽሐፍ ቅዱስ ውስጥ ስለተጻፈ ፓስተር አይደለም፣ ሐዋርያ አይደለም፣ ነቢይ አይደለም። ይሄ ሰው የሀገር መሪ ነው። አንድ የሀገር የፖለቲካ መሪ። ካለ እግዚአብሔር መንግስት የለም ማለት። አሌሉያ። ካለ እግዚአብሔር ነገ የለም ማለት። ካለ እግዚአብሔር መቆም አይቻልም። ካለ እግዚአብሔር መስራት አይቻልም። ካለ እግዚአብሔር ፍሬያማ መሆን አይቻልም። ካለ እግዚአብሔር መባረክ አይቻልም። ይሄንን ስላወቀ የሚበላውን፣ የሚያጠፋውን፣ የሚያጭደውን የጠላትን አሰራር በሙሉ ሪቨርስ ለማድረግ የመጀመሪያ ነገር ያደረገው ምንድን ነው? የእግዚአብሔርን ነገር ሪኢንስቴት አደረገው፣ መልሶ አመጣው። ክብር ለኢየሱስ ሲሆን፣ ይኸውላችሁ በመጀመሪያው ዓመት በሉ ቀጥሎ በመጀመሪያው ወር ይሄ ሰው ያደረገው ነገር ምንድን ነው ሪስቶር ነው ያደረገው እኔ አንድ ነገር ነግራቸዋለሁ ከእግዚአብሔር ጋር የጀመርነው ነገር ሁሉ ፍጻሜው ያማረ ነው ህይወት ያለበት ነው ትርፍ ያለበት ነው ፍሬያማነት ያለበት ነው በጣም የሚገርም ነው ስለሰራቸው ስራዎች ከካህናቱ ጋር ስላሳለፈው በእግዚአብሔር ቤት ውስጥ እንደገና መስዋዕቱን እንዴት እንደመለሰ ፋሲካ እንዴት እንደተከበረ የተለያዩ የሚገርሙ ነገሮች ሁሉ ሪስቶር አድርጎ ይሄ ሰው ጨረሰ ከጨረሰ በኋላ ምዕራፍ 32 ቁጥር 1 ላይ ስንመጣ እንደዚህ የሚል ቃል አለ። ከዚህም ነገርና ከዚህ እምነት በኋላ የአሦር ንጉሥ ሰናክሬም መጥቶ ወደ ይሁዳ ገባ፣ በተመሸጉት ከተሞች ፊት ሰፈር ሊወስዳቸው አሰበ ይላል። የሚገርመው ምንድን ነው? ከዚህም ነገርና ከዚህ እምነት በኋላ የሚገርም ነው። ልብ ካላችሁና ካሰባችሁ ይህን ያክል ከእግዚአብሔር ጋር ከተጓዘ፣ ይሄን ያህል ፈቃዱን ካደረገ፣ ይሄን ያህል ለእግዚአብሔር ልቡን ካስገዛ፣ ይሄን ያህል ያለውን ነገር በሙሉ እግዚአብሔር መልሶ ምድሪቱ ላይ ካመጣ መባረክ አለበት የለበትም? ወደሆነ ወደ ሌላ አይነት ደረጃ መግባት አለበት የለበትም? አለበት አይደለም? ስናስበው ይሄን ሁሉ ካረኩኝ ለእግዚአብሔር፣ ቀጥሎማ አሜዚንግ የሆነ ላይፍ ነው የሚኖረኝ። በቃ ውሃ በውሃ መንገዱ ሁሉ ጨርቅ ነው በቃ የሚያሰኝ ፊሊንግ ያመጣል። አይደል እንደዛ ስና በቃ አድርግ የለሃለው ታዝዥ የለሃለው ሁሉን ነገር እንደ ፈቃድ ፈጽም የሚያለው ለልብህን ነገር መልሽሻለሁ። ስለዚህ መባረክ። አረ ጠላት ነው የተነሳው፣ ጠላት ነው የተነሳው። አንዳንድ ጊዜ ኢንታይትልመንት እኮ አለን እኛ ይህ ሁሉ ነገር ስላደረግኩልህ እ ይሄን ማድረግ አለብህ። እስቲ ባካችሁ ጮክ በሉና በሉት፣ እግዚአብሔር ተዋጊ ነው በሉ። እስቲ ስሙም እስቲ ዛሬ በቤታችሁ ላይ እንደዛ ብላችሁ አውጁ። እግዚአብሔር ተዋጊ ነው በሉ፣ ስሙም እግዚአብሔር ነው በሉ። ይኸውላችሁ አንድ ነገር ልንገራችሁ፣ መታዘዛችን ፈቃዱን መፈጸማችን ጦርነት አያስቀርም። እንደ እግዚአብሔር ሐሳብ መመላለሳችን ለእሱ ሕይወታችንን ማስገዛታችን ጦርነት አያስቀርም። ጦርነት በዘመናችን በሙሉ ፌስ እንድናደርገው ሁልጊዜ በእግዚአብሔር ልጆች ላይ የሚከፈት ጉዳይ ነው። ብዙ ጊዜ እንላለን ከዚህ መድረክ ላይ ከጦርነት ማረፍ ሳይሆን በጦርነት ውስጥ ማረፍ መለመድ አለብን። ይሄንን ነገር ካደረገ በኋላ ይላል ዛሬ እዚህ የተባረካችሁ ሰዎች ካላችሁ መንፈስ ቅዱስ እየነካችሁ ያላችሁ ሰዎች ካላችሁ ከአምልኮ ከጸሎሳት ጀምሮ ካላችሁ እዚህ አባረርነው አጋንንት ቤታችን ደጅ ላይ ነው፣ ገና ቆሞም የሚጠብቀን እዛ ስትሄዱ በቃ አባሬው ነው የመጣሁት ስትሉ ያባራችሁት። አንዳንዴ ወደ ቤቴ ነው እንዲያባረርኩት ነው ምትሉት ወደ ማታይ ላይ ለዚህ እኮ ነው በጣም ብዙ ሰዎች ተባርከው የእግዚአብሔር ነገር ህይወታቸውን ሞልቶ የሚገርም ነገር ውስጥ ገብተው ይወጡና በሰከንድ ውስጥ የሚያስጥል ነገር የሚገጥማቸው እሱ ደጅ ቆሞ ይጠብቃል። ይህንን ስናገር እየሰማኝ ወጥቶ እኮ እንደገና መከራውን የሚሰዋል። እየሰማችሁኝ ነው? ይህን አሁን እየተናገርኩ አይደለም። አሁን ከስጭትጭት የሚል ለምን አናስተውልም? አናስተውልም። አንድ ነገር ልንገራቸው። ሰልፍ በእናንተ ህይወት እንዲቆም አትጸልዩ። በሰልፉ ላይ የድል ባለቤት እንዲያደርጋቸው ጸልዩ። መጽሐፍ ቅዱስ ሲናገር ወደ ፈተና እንዳትገቡ ትጉና ጸልዩ ይላል። ከመጣ ግን ምንም ማድረግ አይቻልም። አይምጣ አይባልም። ከመጣ ምንም ማድረግ አይቻልም። ስለዚህ ምን ይላል የእግዚአብሔር ቃል ሲናገር ሰናክሬም ወጥቶ በቀሊ ከበው ወሰነ ይላል። ህዝቅያስም ይላል ቁጥር ሁለት ሰናክሬም እንደመጣ ኢየሩሳሌምን ሊወጋ ፊቱን እንዳቀና ባየ ጊዜ ያደረጋቸውን ነገሮች ቶሎ ብዬ ላንብብላችሁ ቁጥር ሶስት ከከተማይቱ በስተውጭ ያለውን የውሃ ምንጭ ደፍኑ ዘንድ ከአለቆች እና ከኃያላኑ ጋር ተማከረ። እነርሱም ረዱት። እጅግም ሰዎች ተሰብስበው የአሦር ነገሥታት መጥተው ብዙ ውሃ ስለምን ያገኛሉ ብለው ምንጩን ሁሉ በምድር መካከል እንዶለዶል የነበረውን ወንዝ ደፈኑ። ሰውነቱንም አጸናና የፈረሰውን ቅጥር ሁሉ ጠገነ። ተመልከቱ፣ የሆነውን ነገር እንዴት ሪስፖንድ እንዳደረገ እንድታይ ሆኖ የምፈልገው ጠላት በአንተ ላይ ሲመጣ ከታላቅ ድል በኋላ ከታላቅ እምነት በኋላ ጠላት ደግሞ በአንተ ላይ ሲመጣ አትተኛ፣ ንቃና ማድረግ የሚገባህን ነገር አድርግ። ክብር ለኢየሱስ። ሲሆን ይውላችሁ። ተባረክን ማለት ቀጥሎ ተኛ ማለት አይደለም። ተባረክን ማለት ለሚቀጥለው ዎርፌር መዘጋጀት ማለት ነው። ምን ይላል ሲናገር፣ በላዩም ግንብ ሰራበት፣ ከእርሱም በስተውጭ ሌላ ቅጥር ሰራ፣ በዳዊትም ከተማ ያለችውን ሚሎን አጠነከረ። ብዙም መሳሪያና ጋሻ ሰራ። አያችሁ ያደረገውን። ቁጥር ስድስት የጦር አለቆቹንም በሕዝቡ ላይ ሾሞ ሁሉንም በከተማይቱ በር ወዳለው አደባባይ ሰብስቦ ጽኑ፣ አይዟችሁ ከእኛ ጋር ያለው ከእርሱ ጋር ካለው ይበልጣልና። ከአሦር ንጉሥና ከእርሱ ጋር ካለው ጭፍራ ሁሉ አትፍሩ አትደንግጡ። ኧረ ኢየሱስ ጌታ ነው! ከእርሱ ጋር ካለው ከእኛ ጋር ያለው ይበልጣልና ቁጥር ስምንት ከእርሱ ጋር ያለው ምንድን ነው አለ? የሥጋ ክንድ ነው። ከእኛ ጋር ያለው ግን የሚረዳንና የሚዋጋልን አምላካችን ነው፣ እግዚአብሔር ነው ብሎ አጸናቸው። ህዝቡም በይሁዳ ንጉስ በህዝቅያስ ቃል ተጽናና ይላል። ይሁላችሁ ትልቅ ስራ ከሰራችሁ በኋላ ላይ እግዚአብሔር ነገር ህይወታችሁ ላይ ከመጣ በኋላ በረከት በህይወታችሁ ላይ ከፈሰሰ በኋላ በረከቱ የሚቀጥለውን ጦርነት የሚያዋጋ እንጂ የሚያስተኛ መሆን የለበት ስትራቴጂ ነው። እግዚአብሔር እየነገረን ያለው እየመጣ ያለ ነገር አለ ማለት ነው። እኔ በጣም ዛሬ የሚጨርስላችሁ ብዙ አላቆያችሁም፣ ወደ ጸሎት መሄድ ስለምትል፣ በጣም ዛሬ የነካኝን ነገር ከዚህ ክፍል ነው የምነግራችኋው። እሱ ተዘጋጀ አልተዘጋጀም? ተዘጋጀ አይደል? የሚያስፈልገውን ሁሉ ምን አደረገ? ዝግጅት አደረገ። እግዚአብሔር እኔ እንደገባኝ ሰነፍ አይወድም። ላቸው ቁጥር ሀያ ላይ እንሂድ። ንጉሱም ሕዝቅያስና የአሞጽ ልጅ ነቢዩ ኢሳያስ ስለዚህ ጸለው ስለዛቸው ወደ ሰማይም ጮኹ። እግዚአብሔርም ጽኑአን ኃያላኑንና መሳፍንቱን አለቆቹንም ከአሶር ንጉሥ ሰፈር እንዲያጠፋ መልአኩን ሰደደ። የዛሬ ሬማ ቃል ይሄ ነው። ለዚህ ጉባኤ የምሰጠው ምንድን ነው? በሉኝ። ሕዝቅያስ ዝግጅቱን በሙሉ አደረገ። እግዚአብሔር የተባረከ የሆነ እንደዚህ አይነት ትጉ ሰው ያስፈልጋል። ዝግጅቱን ሁሉ አደረገ፣ ማድረግም አለብን። እግዚአብሔር ግን በአንድ መልአክ ጨርሶ ነገር፣ በአንድ መልአክ ያልቃል። በሉ ሌላ አንድ ሰው ባካችሁ፣ በጣም የሚገርም ነው። አንድ መልአክ ወጥቶ መቶ ሰማንያ አምስት ሺህ ሰው ጨርሶ አለቀ። ጦርነቱ ተገባደደ። እግዚአብሔር ምንድን ነው? እባካችሁ ስሙም። እግዚአብሔር ምንድን ነው ስሙም? በጣም ነው የሚገርመኝ። ይኸውላችሁ እግዚአብሔር በማንም አይታማም። እግዚአብሔር አይነቀፍም። እግዚአብሔር ላይ ጣት አይጠቆምም። እግዚአብሔር ሁልጊዜ ከልጆቹ ጋር አለ። በነገራችን ላይ ስንበረታ ብቻ አይደለም ስንደክም ሁሉ እግዚአብሔር አብሮናል። ክብር ለኢየሱስ ይሁን። እግዚአብሔር የጠራውን በየቀኑ ሐሳቡን አይቀይርም። በጠራው ላይ የጠራውን ጠርቷል። ወደ ቤቱ ያስገባውን በቤቱ ያቆመውን ሰው እግዚአብሔር ሲደክምም ያበረተዋል፣ ሲበረታም ይሰራበታል። ክብር ለኢየሱስ ይሁን። በጣም ያስደነቀኝ ነገር ግን ዛሬ ምን መሰላችሁ? እግዚአብሔር ለኒው ጀርሲ በዚህ ላለን ይሄንን ቃል ለሚሰሙ ሁሉ ብዬ የምለው ነገር ፕሮፌቲክ ቃል እግዚአብሔር ምንድን ነው የሚለው መሰላችሁ? አዎ ተዘጋጁ። አዎ ወደኋላ አትበሉ። ለምን ራሱ መዘጋጀት ራሱ እኛን ያጠነክረናል። ድሉ ግን እግዚአብሔር እኔ እግዚአብሔር ዛሬ አንድ መልክ የሚልክለት ሰው አለ ብዬ ጉዳይ ከሌለ የሌላ ጉዳይ አስፈጽም የራስ ጉዳይ ካለ ግን አንድ መልአክ ነው የሚበቃው። ክብር ለኢየሱስ ሲሆን፣ ይኸውላችሁ የእግዚአብሔር ስራ ይሄ ነው። ሁልጊዜ ከዘፍጥረት ጀምራችሁ እስከ ራእይ እየሄዳችሁ በሙሉ ዎርፌሮችን አጥኑ። ይሄ መንፈሳዊ ውጊያዎችን ወይም ደግሞ ውጊያዎችን አጥኑ። በመጽሐፍ ቅዱስ ውስጥ ስታጠኑ፣ ሁልጊዜ የእግዚአብሔር ሀሳብ ካለባቸው ሰዎች ጀርባ ሁልጊዜ ቀድሞ ጀነራሉ ይመጣል። ሁልጊዜ ኢያሱ ምዕራፍ አምስት ላይ ምዕራፍ ስድስት ኢያሪኮን ሊወርሶ ሲሉ ምዕራፍ አምስት ላይ ጄኔራሉ ቀድሞ ወጥቷል። ክብር ለኢየሱስ ሲሆን እኔ ማንም ወገን አይደለሁም የዘላለም ምክር ላስፈጽም ነው የመጣሁት ብሎ ጄኔራሉ በማግስቱ ጦርነቱ ከመምጣቱ በፊት ኦልሬዲ ቪክትሪው ተጠናቋል። ዛሬ የሁላችሁ አንድ ነገር እነግራቸዋለሁ። እግዚአብሔር ውጊያ በህይወታችን ላይ ስለተነሳ ውጊያ ሲያጠገባቸው ያለን ሰው አንዴ ያዛርጉትና አትደንግጥ በሉት። የሰልፉ ጌታ ከአንተ ጋር ነው በሉት። እግዚአብሔር ተዋጊ ነው በሉት። ስሙም እግዚአብሔር ነው በሉት። አንድ መልአክ ያንተ ጉዳይ በአንድ መልአክ ያልቃል። ጌታችን ኢየሱስ ክርስቶስ ያለውን ልበላችሁ፣ ብዙ አላቆያችሁ። ጌታችን ኢየሱስ ክርስቶስ ምን አለ? ጴጥሮስ ሰይፍ መዞ ጆሮን በቆረጠ ጊዜ ጴጥሮስ ወይ ሰይፍን ወደ ሰገባው መልስ አለው። እኔ እኮ ብፈልግ አለው አባቴን እጠይቀዋለሁ። ስንት ጭፍራ አለ? አስራ ሁለት ጭፍራ ሰራዊት ሊልክልኝ ይችላል። አስራ ሁለት ሺህ ማለት ነው። አለቀ ማለት ነው። ብፈልግ አባቴን ላክልኝ ብለው ይሄን ይልክልኛል። ውይ ሰው አይደለም። ምድር ትንጎ መከራዋን ነው የምታየው። እግዚአብሔር ምን አለ? ሕዝቅያስ አለው፣ ጎበዝ እንዲህ ነው እንድትሆንልኝ የምፈልገው። በርታ። እኔ እንፈልገኝ ሁሉ ጊዜ በፊቴ ይሆን። ይሄ መልካም ነው፣ ነገር ግን አይዞ። ውጊያው ሰልፉ የእኔ ነው። እኔ እኔ ጨርሰዋለሁ አለ ሃሌሉያ! ወጥቷል፣ በቤትሽ ላይ ወጥቷል፣ በቤት ላይ የእግዚአብሔር መንፈስ ዛሬ በትንቢት ድምፅ የሚናገረኝ ነው። መነገራችሁ አንድ መልአክ ባንተ ጉዳይ ይወጣል። ኢየሱስ ጌታ ነው። እስቲ ዛሬ እንነሳለን። ዛሬ አንድ መልአክ ይበቃሃል፣ ችግሬ በሉት። አንድ መልአክ ይበቃሃል፣ ችግሬ ዛሬ እግዚአብሔር ከፊቴ ይወጣል። ከፊቴ መልአኩን ይልካል። ክብር ለኢየሱስ ይሆን። ሁላችንም ዛሬ እስቲ እንነሳና